ከስንት መከራ በኋላ ብቅ ብለዋል ማለት ነው። ብቅ ያለው ማን ነው? ማን ነው? አቶ ሰኢዱ ማለት ነው። አቶ ሰኢዱ እንኳን ደስ አላሽ ሱማያ፣ ሊባል እንኳን ደስ አላሽ። እውነት ለመናገር ልጆችሽ አባት ነው። አንድ ስንት ነገር ተብሏል። አንድ አሳግተዋለች ማል ያልተባለችው ነገር የለም ማለት ነው። አንዴ አሁን ነሃ ያለችበት ምክንያት የእሳ እጅ አለበት ታቃለች። የት እንደገባ አሳግዳው ነው እንደዚህ አድርገው ነው ስለተባለችን፣ እንኳን ደስ አለሽ ብንላት አይከፋትም ማለት ነው። ሱማያ የልጆችሽ አባት ነው ምንም ብሆን በደልሽ እንዳለ ሆኖ የልጆችሽ አባት ስለሆነ ሀዘኑ ሀዘንሽ ነው ማለት ነበር። ስለዚህ ሐዘኑን በደስታ ስለቀየረልሽ እንኳን ደስ አላሽ ማለት ነው። ለምን ብትሉ ይሄ ሁሉ ሰው አዩ፣ ኦ ብላ ተነስተ ነበር ማለት ነው ከስር ስራ ብዙ ኢቶች ተነስቶ ነበር ማለት ነው። አቤት አቤት አቤት በቃ ሱማያ ትጠየቃለች፣ እንደዚህ እናረጋልታለን እንደዚህ እንደዚህ እንደዚህ ሚሉ ቃሪያ እየበሉት ሁሉ ተነስቶ ነበር ማለት ነው። እንኳን ደስ አለሽ ሱማያ። ሰኢዱና ሱማያ ነገ ጠብቋቸው አብሮ ይመጣሉ ማለት ነው። ምን ይመስላችኋል? ለማየት አብቃችሁ እስቲ አሰላሙ አለይኩም ወረህማቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንድናቸው አማን ናቸው። ሰላማችሁ ብዝት ይበልልኝ። የመዳም ቅመሞች በተራችሁ መዳም የምትሆኑበት ጊዜ ቅርብ አድርግላቸው እንሻአላ ማለት ነው። እንሻአላ እንሻአላ። ሲገቡ ግን ላይክ አድርጉ ማለት ነው። አዲስ የምትመጡት ደግሞ ሰብስክራይ አድርጉኝ ማለት ነው። ውድድ ውድድ ያደርጋቸዋለሁ ማለት ነው። የበፊት ቤተሰቦቼ አሁን መታችሁ ላይክ የምታረጉልኝ ሰብስክራይብ የምታረጉልኝ ሁላችሁም አመሰግናቸዋለሁ ማለት ነው። ክብር በሉልኝ፣ ክብር ብር፣ ክብር ብር በሉልኝ፣ ክበሩልኝ፣ ክበሩልኝ፣ ክበሩልኝ። ድጋሜ ድጋሜ ክበሩልኝ ብያለሁ። እንግዲህ ዛሬ መጣሁት። በጣም የገረመኝ ነገር ቢኖር ማለት ነው፣ ይህን ሰው ቪዲዮ ሲሰራ ተገረምኩ ማለት ነው። ሰኢዱ በምን ምክንያት እንደጠፋ በምን ምክንያት ቪዲዮ እንዳልሰራ ሲናገር ወይስ ሰው አልኩ ለሰው ሞተነሰው አነሰው የሚባለው ትክክል ነው አልኩ። እውነት ለመናገር አሁን ሰኢዶ እንግዲህ የደረሰበትን ነገር ሲናገር ምን መሰላችሁ? ሲልኩ ተወሰደብኝ አለ። አዩ፣ ግን ከግብረ አባሮቻ ተነስታ ሱማያ አሳገደችው። ሱማያ ደግሞ ሲፈልጋት የሚኖረው ሽንታን አጠጣችው። ሱመያ እንዲህ ያደረገች ሱመያን እንዲህ ያረጋታለሁ የሳ እጅ አለባት የሳ በቀ ሱመያን ጠቅላ ቀቅላ ልትበላት የቀረት ነገር የለም ማለት ነው አዩ ስለዚህ ሱመያ እንኳን ደስ አለሽ ኩፍ ወይንካው የልጆች የልጆችሽን አባት ማለት ነው ይኖር ይኖር ይኑር ለምን ሴቶችን በቁመት አይደረድርም ለልጆችሽ ይኖርልሽ ይኖርላቸው አዎ አዎ ስለዚህ እኔ ጋር ሞኝ ጋር ሰው ሊል ካፈለጋ በቃ ይላል ማለት ነው ይመስልለታል ማለት ነው እውነት ለመናገር ሰይዶ ስልክ ይጠፋብኛል ለዛው ማንደድለው ሁለት ተዘርፎ ሊሆን ይችላል ስለዚህ ያለው ነገር ሀገራችን ነገር እናውቃለን እሷም ደግሞ መጀመሪያ አትምጣ ብላለች። አውና ብትለው ይፈረድባት ማለት ነው። አትምጣ ብላለች። በቃ አትምጣ አትምጣ ብላለች። ምን አጠፋሽ ሱማያ? ቤተሰቦቿ ጋ ስለሄደች ቤተሰቦቼ ጋ ናን ቤተሰቦቼ ጋ ሄጃለሁ ስትል ተከትሏት ሄደ። ሄደ እሰዩ ይሄድ። እሱም መሄዱ መጥፎ ነገር ያደረገ ነገር የለም ኸይር ነገር የሰራ ነው ማለት ነው። ይሄድ ልጆቹን ይፈልግ። የሀዩ ማሽቃበጥ ከነ ግብራ አበሮቿ የሱ የእሱ ነው ንግር ማለኝ። በቃ ለሰው ይመስልለታል። እውነት ለመናገር ብቅ ይመስልለታል ማለት ነው አንድ ነገር ይሄ ነገር ሆኗል ሆኖዋል ብሎ አንድ ሰው ስካወራ በቃ ሰው ያምነዋል ማለት ነው። አዩ አብዳ አብዳ አብዳ አብዳ አብዳ አብዳ ዛሬ ደግሞ ይኸው አንድ ላይ ሆኖ አገኝ ናቸው ማለት ነው። ስለዚህ በጣም በጣም የገረመኝ ነገር ቢኖር የሰው ሰው እንዴት አድርጎ ሰውን እንደሚያሳምን ገረመኝ ማለት ነው። በቃ አሳግተዋለች ተዋለች የሳ እጅ ባይኖርበት ለምናት ለው ነበር። መጀመሪያ ሲፈልጋት ሁሉ እየተደበቀችው አሁን ና ያለችበት ምክንያት በቃ ስላግተችው ነው

የደረሰበት ነገር ራሱ ነው የሚያውቀው፣ ማለት ነው። እሱ ግን ማር እየፋለክ ነበር ብለዋል። እንግዲህ እውነቱ ነው። ማር በአንድ በኩል ከተገኘ ወይም ንቦች ሲገቡ ከተገኙ ይሄንን ማር ለማግኛት ብዙ ጊዜ ይፈጃል ማለት ነው። እውነቱም ሊሆን ይችላል፣ ሰኢድ ያወራው ነገር። እዛ ልብ ብዬ ሰምቼዋለው ማለት ነው። ማሩን የፈለጉ ሊቆዩም ይችላሉ። አንድ ቢዲዮ ሊሰራ ስልኩ የለም ታዲያ። በሰኢዱ ምንም አይፈረድበትም። ሱማያ ደግሞ ምንም አላረገችም የምስኪኗ የልጆች እናት ምስኪኗ የሚስኪን ልጆች እናት እውነት ያልተባለች ነገር የለም። አልሀምዱልላይ ስለተረፈች ማለት ነው። ተርፋ ደግሞ ለዚህ ቀን አበቃት ማለት ነው። እውነት በነገር መግባት ከባድ ነው። ሰው የሌለ ነገር አምጥቶ ሲለጥፍባችሁ እውነት ለመናገር በጣም አያናድድም? እውነት ያናድዳል። በቃ እንደዚህማ በሰላሙ አይደለም ሰኢድ፣ በሰላሞ አይደለም ሱማያ ሽንታን አጠጥ ሽንት ይሸታል እንጂ ምን ይጨምራል? የሚጨምር ነገር አለ ሽንት? አዑዙ ቢላሂ ሚነሸጣኒ ራጂም። ይህንን ስትናገር እንዴት እንዴት እንዴት እንደዘገነነ። ሽንት ሽንት ስመኛ ለምሳሌ ይጠጣ እንበል ሽንታን ሸንታ አጠጣችሁ! ታዲያ ይሄ ትርጉም አለው። አረ ጉድ ነው! አረ ጉድ ነው! አንቺ የሰኢዶን ሽንትና የጠጣሽው። ስለዚህ በቃ አንቺም ደግሞ ድጋሚ አንቺ ደግሞ ድጋሚ እንደ ሱማያ እንዲወድሽ ከፈለግሽ ልምዱ ካለሽ ማለት ነው። አድርሱልኝ፣ አድርሱልኝ ልምዱ ካለሽ ሽንት ካጠጡ ይዋደዳሉ ቢለሽ ካመንሽበት ሽንትሽን ለሳይዶ ጠጥት ታደርግልው ማለት ነው። በቃ ቀተሽ በኩባያ ስጭ ግድ የለሽ፣ ወይም እንዳለ እንደ ሽንቱ ታስጥ። እንደ ሽንቱ እንዳለ ሸተሹ አገሩን ጢሎ እንዳይጠፋብሽ ማለት ነው። ወይ ጉድ ወይ ጉድ! ያለ ሰው እኮ የሚያዳምጥ ሰው ብዙ ነገር ይሰማል ማለት ነው። ወላሂ፣ ማዳመጥ ብዙ ትምህርት አለው ማለት ነው። እውነት ለመናገር አንዳንድ ጊዜ የአንዳንድ ሰዎችን ቪዲዮ ሳዳምጥ፣ በቃ እውነት ለመናገር ግርም ላችኋል ማለት ነው። እንደዚህ አይነት ነገር ሲሰማ ዛሬ

ብዙም በሷ እኔ ማውራት አልፈልግም። ኖርማን አይደለችም ይመስለኛል፣ ወላሁ አለም እኔ ሳስባት ኖርማን አይደለችም። ንዴቷን ብዙ ኖርማን አይደለችም ብዬ ነው የማስበው ማለት ነው እኔ እኔ ሲያስባት ማለት ነው ሲያስባት ሲያስባት፣ በቃ ይሁን ትንሽ ትንሽ ሰባራ ሰይጣን ለክፏታል፣ ይመስለኛል እሱም ሰባራው ማለት ነው። ኖርማኖ ሳሁ እንደዛ አይነት ትመስለኛለች፣ እውነት ለመናገር ስታወራ፣ ምን ስትልም በቃ ኖርማን አትመስለኝም ማለት ነው። ውጥርጥር ግትጥር ብላ ነው ክርር አደርጋ መታወራ ማለት ነው። ሴት ልጅ እንደዛ ለዛ ሌለው ንግግር ስትናገር እውነት ለመናገር በጣም ነው ማናደኝ ማለት ነው። በቃ ያናደኛል። እንደዚህ እኔ እንዴት እንደማውራ እኔ የራሴን አላውቅም ማለት ነው። እንግዲህ የሰውን መጥፎ ነገሩን ማየት የለብንም፣ ግን አይቶ እንዳላየ ማለፍ አለብኝ ግን በቃ በሱማያ የተነሳ እችን አዩን ማለት ነው። ብዙ ሰው ጠልቷታል ማለት ይቻላል። ግን ሰው ጠላትም ምንም ምጎልበት ነገር የለም፣ ወደዳትም ምጨመርላት ነገር የለም። ግን ሰው ይውደደ ሰው ከወደደ ፈጣሪም ይወዳል ማለት ነው። የሰውን ውዴታ የፈጣሪን ውዴታ ይስጣን ማለት ነው። ስለዚህ ምንም ማለት አይደለም። ሰው ሆኖ በቃ መጥፎ ነገር ሳያወራ ደግ የሚያወሩ ሰዎች ደግ ነገር ሲያወሩ፣ ጥሩ ነገር ሲያስተምሩ፣ ጥሩ ነገር ሲያወሩ፣ ጥሩ ነገር ሲሰሙ ይውላሉ ማለት ነው። አንዳንዶቹ ደግሞ አይ እናሳዝናለን እውነት ለመናገር በመጥፎ መስመር አላህ ሱብሃነሁ ወተዓላ ያውጣን ማለት ነው። ጥሩ ነገር የምናስተምር ሰዎች ያደርገን፣ ጥሩ ነገር የምንሰማ ሰዎች ያደርገን። እውነት ለመናገር በጣም ከባድ ነው ማለት ነው። እውነት አንዳንዴ ሲያስበው ሰዎ በጣም ከባድ ነው፣ ከባድ ነው ማለት ነው። እንግዲህ የዛሬ ሱማያ እንኳን ደስ አለችና ለማለት ነው የመጣሁት ሱማያ እና ሰኢዱ ደግሞ ነጌ እንደሚመጡ መንገድ ላይ ናቸው ማለት ነው። እንጠብቃቸዋለን። በሰላም ከሶመያ እና ከሰኢዶ ከልጆቹ ጋር እንዲገናኝ እና የጌ ቆጭ ብለን እንጠብቃለን። የዋላችን ይዘን ወለ በሰኢዶ ቤት ወለ በሶመያ ቤት ያን እዛም እዚህም ጉራ እያን ያሀዩን ቤት ይጨመር። እንግዲህ ሶስቱን ቤት ይጨመሩ ማለት ለማንኛውም እውነት ለመናገር ትንሽ ተፍተፍ ተፍ እንዳያረጋችሁ ማለት ነው። እንደ ሰኢዶ ቻናላችሁ በሌላ ስልክ ጠልፋችሁ እቤት አስቀምጣችሁ አንዱን ስልክ ይዛችሁ ማውጣት አለባችሁ ማለት ነው። ስልክ ገዛው ቻና የጠለፍ አካውንት የት ነበር? በራሱ ነበር። ይሄ አያዋጣም ቻና አለኝ ብላችሁ ቁጭ ትበሉ ማለት ነው። በአንድ ስልክ ይዛችሁ ቁጫ ትባሉ ማለት ነው። ይኸው ሰኢዱ ጠፍቶ ራሱ ማፈላለገ ሆነ የራሱ ቻና ማለት ነው። ባለፈው በሱ ቻና ነው መታ ዘራፍ እያለች የነበረው ማለት ነው። እንግዲህ እቤት ስላስቀመጠ ያዘው ስልክ ቢጠፋበትም ምንም ሳይሆን ራሱን ራሱ ማፈላለገ ሆኗል ማለት ነው። ቻናው በሰኢዱ መሰረት ቻናላችሁ እንደዛ አድርጋችሁ ቤት ቁጭ አድርጉት ማለት ነው። ሲትቀልዱ ይዛችሁ ገበያ ሲትሄዱ ይዛችሁ፣ የሆነበት ስትሄዱ ጥፍት ብሎ ይቀራል ማለት ነው። ስልካችሁ ካለስ ቻናላችሁም ሊጠፋ ይችላል ማለት ነው። ግን ከብዙ ድካም በኋላ ቻናችሁ ይገኛል። ላይጠፋ ይችላል ግን በዛ ሰዓት ደግሞ ስልካቸው ሲጠፋ ደግሞ በአንድ ስልክ ካስቀመጣችሁ እቤት ማለት ነው። ይህ እንደ ሰኢዶ እቤት በቃ ሰኢዶ አሁን ያደረገው ነገር በኮምፒውተር በስልኮቹ እቤት ነው ያስቀመጠው ማለት ነው። በቃ ምንም ሳይቸገር ምንም ስልክ የጠፋችና የጠፋ ሳይል ካላስ እንደዚህ ራሱንም ራሱን ማፈላለገ ሆነለት ማለት ነው። ይሄ ጠንቃቂነት ይባላል። ጠንቃቃ መሆን አለብን። ለንብረታችን ጠንቀቅ አርገን መያዝ አለብን። አዎ፣ እንደዚህ ነው እንግዲህ። እንኳን ደስ አለሽ። አዩ ዛሬ በቃ ከሊክ በላይ ደነ በቂ የደስታ ማውራትም አልቻልኩም ብለ ፈንደግድ ቅብል ማለትታ ጭው ብለው የዘነበበት ድመት ሆነ ቁጭ በቃ። ዝና በዘመን የሚዘንበት ድመት እንዲሰማ ሆነ። ደግሞ ድመት ዝናብ በጣም ስለሚፈራ ትንሽ የሆነ ነው፣ ቁጭ ምለው ማለት ነው። በቃ እንደዛ ሆናለች ማለት ነው። ይህን እንደዛ ደግሞ የሆነችበት ምክኛ እሷም ተናግራለች። እንትን ብዬ ነው በቅ ማመን አልቻልኩም ብላለች። እውነት ለመናገር ያስደስታልስ እንኳን እሳ እኔም ደስ ብሎኛል። እውነቱ ማመን አቃተኝ ማለት ነው። እኔም በቃ በሆነ ቤት ሲያየው ወደ ራሱ ቤት ነው ሮጭ ሄድኩት ማለት ነው። ስለዚህ ውድ ድንቅ የሆናችሁ ቤተሰቦች ወድታችኋለሁ፣ ወዳችኋለሁ። ላይክ ሆና ሌርኩ ላይ የዘከረች ነው ማን ያርገኝ ብላ ለዘከረች ነው። ላይክ አድርጉ ሼር አድርጎ ሰብስክራይብ አድርጉኝ፣ አበረታቱ። ውድድ ነው ማረጋችሁ። የመዳም ቅመሞች መዳም የምትሆኑበት ጊዜ አላህ ሱብሃነ ወተዓላ ቅርብ አድርግላችሁ። አሁን ሱቢ አዘን ያለ ነው ማለት ነው። ይሄው የመዳም መድድ ቅመም እንዲህ ናት። ቀኑን ሙሉ ሲራ ስትፈጋ ውላ፣ እቺን ደግሞ አሳድጋለው ብላ እዚህ ጋር ስለመጣች የግድ መስራት ስላለብኝ አሁን አዛን ሱብ አዛን ሲል ቪዲዮ የሰራው ማለት ነው። ቀን ሙሉ ስልክ ሳልዝ ነው የዋልኩት። ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ የነበረን ቆይታ ጨርሰናል ማለት ነው። ደና ዋሉልኝ። አሁን ሱብያ ዛን ስራላ ዋሉ ነው የሚባለው። ደሮ አይባልም ማለት ነው። አድረናል። አሰላሙ አሌይኩም በድጋሜ ማለት ነው።